ማለት ነው። ከዚ በኮመንት ነቆረች። በየኮመንቱ እንቅልፍ የምትተኛበት ሳት የላትም። ብታይ በፌክ አካውንት ስትዞር ነው፣ በቃ ኮመንት እያ እንዲች አይነት እኔ ቆሻሻ ሴት አይቻላል ሊያ በኮመንትና ለምን አልሽ ብላኩን የተቃጠለችው አሁን ደግሞ ለብሳ የምትመጣቸው ልብሶች አይተሻታል? እንዴት በዚህ ቡቀት ካርጎ ሱሮዎች ተለብሰው ይመጣሉ? ፈርስት ታይም ሳይ ካርጎ ሱሮዎች ዘቀጤ ሰጋጤ ፋራ እኮ ጎን ራሱ ሰርጀሪው ዳመረባት። ወደ ወደ ጎን አስቆማታል። ሰርጀሪው ሳይደርቅ ተነስታ ወደ ጎን አስቆማታል ነው ያየውት ሰው ልኮ በጎን ነው የምትቆመው። አልደረቀም አልደረቀም ቁስሉ በደንብ ጥንቸል አቋቋም ነው የምትቆመው በጎን በኩል ጥንቸል

ት ንጋር ማ ዝርክርክ በጣም ዝርክርክ የሆነች ሴት ናት። ምን መታጠብ፣ መጸዳዳት ምናምን የማታውቅ ለምን አለቀሽና እንጂ ከኦሮሞ ችግር የለብኝም፣ ከየትኛውም ብሔር ችግር የለብኝም። እናቴ ኦሮሞ ናት፣ ኦሮሞ ስልጣን ላይ ስለሆነ አላሽቃብጥም አለች። መልሳ ደግሞ ይሄ ጊፍቱ ምናምን አይዶ ሆነ ቢላ ሲጠዋቃፍ እናቴ በግድ አማራ ናት ብላ ቪዲዮ ለምን መጣ ብላ እነ ጆከር ሁሉ ገብተው ሲያጫፍሩ ነበረ። ስቅስቅ ብላ ለቀሰች፣ ስቅስቅ ብላ እች ግን ሲስታ ምንሆ ጊፍት መሰብሰብ የሆነ ጊዜ ደግሞ ገመድ አሳየች ልታነቅ ነው ብላ ማለት ነው። እኔ ደግሞ ያው የሆነ ለሰው ልጅ አለው ሰው ልጅ መሞት የለበት ዝም ብሎ እረዳለው ትላለች እረዳለው የምትለው እሷ በቀን አስር አንበሳ ሰበስብና የሆነ ደሃ ስታገኝ አንድ አንበሳ ትጠጣለች ሶት ከዚህ በፊት ግፍን አምስት ዓመት ቤት ታቅሻለሽ ቲክቶክ ላይ ስትመጪ ሀያ አምስት ዓመቴ ብለሽ ነበር እኔ በጣም ነው ለአንቺን የሾክ የማደርገው ማለት ነው። ልክ እዚህ ጋር እናትሽን እንደካርታ ትክክለኛ ፊቷ ነው ቤታ፣ ትክክለኛ ፊቷ የሚለትክክለኛ ሪቶምሽ እኔ በይቱ አልደዳደረም ከስራ ነው የመጣው፣ ደክሞኝ ምናምን ነው የመጣው ማለት ነው። ስራ ለገንዘብ ብቻ ሳይሆን ላይምሮ እረፍት ራሱ ከሰው ጋር ወቶ መግባት ራሱ አንቺ እኮ ቤት ውስጥ ተዘርዝፈሽ የአሜሪካ ላይ ቁጭ ብለሽ የብርሃን እጥረት ያጋጠመሽ ሴት ደግሞ፣ አንቺም ከአንቺ ብሶ ማለት ነው ሰውትና ይናይጀሪያ ደግሞ ምትለው እኔ ባሏን በደንብ አውቃለሁ። ናይጀሪያዊ አይደለም ኤርትራዊ ነው ባሏ። ዴቪድ ብላ ስም የሰፋችው ኤርትራዊ ነው ባሏ። ብር ይሄ ጌም ጌም የምትጫወተውን ወስዳ ምሰጠው እሷ ናት። ሽንት ቤት ሽ ሽንት ቤት ነሽ፣ ቤታ ሽንት ቤት ነሽ። እኛ ግን ሰላም፣ ቤትሽን አሳይ አስተካክል፣ ቤትሽን አሳይ ሲሏት ከጀርባዋ የህፃናት መደርደሪያ የመጽሐፍ መደርደሪያ አልኩት። እግዚአብሔር ይስጥሽ። ቤታም ማለት አንቺ ሰርጀሪያ ሊያ በደንብ አነቃቃጭሽ። አሁን አንቺ ሰርጀሪያ ከዋና ምን ማለት ልትናገረ ምትላች ሞት የትኛው እችእች ክፍል ነ የኔ ክችን ማታክል ክፍል ያለችሽ፣ እድሜ ለሊያ በይ ሰው አደረገችሽ። አሁን ሰው አደረገችሽ። መፈናፈኛ ቦታ እንኳን የለሽም ነበር። ቤትሽን አሳይ ስትባይ የሆነ መደርደሪያ ሰርተሻ መጣሽ። እዛ ላይ ሶስት ፎቶ ሽቶ ደረገሽ።

ይሄን የሚጣ ያልጋ ከለር ነው የሚመስለው። ፒንክ ከለር ባለትማሰርትቱ ዛፍነፊት ላይ ይሰቀላል። መኝታ ቤቷን የሳሎን የላትም። እንዴናለው እግዚአብሔር ይስጣት። ማናት ሊያናት ዩቱብ ስትገቢ እስቲ ይሄን ነገሮችሽን አስተካኪ ስትባል ላይትም ማስተካከለች። አሁን ላይትም አደረገች። ከኋላ እንትኑንም ይሄ መደርደሪያውን አሰርታ ይዛ መጣች። ለውጥማ አለ። እግዚአብሔር ይስጥሽ ሊያ ኦኬ እግዚአብሔር ይስጥሽ ለውጣል። ስለዚህ አንቺን ቅማና በልጄ እስከመጣሽ ድረስ አንቺ ሰርጀሪያ ሰላም ሶፋዋን ታሳየን። ሶፋ አይተን አናቅም። የሰለጠነ ሀገር ነው የምትኖረው፣ ሶፋዋን ታሳየን። አረችም ሶፋእቺ ቦል እቺ ለማኝ ወጥታ የማትሰራ ወይም አንቺ አሜሪካ ላይ ቁጭ ብለሽ እሷና ኮ አክሊሉ አንድ እኮ ናቸው። አንቺ አክሊሉ ደሞ አሁን ስራ ጀምሯል። ወታ ስራ የማትሰራ ተዘፍዝፈ አዳሰብናፕ ነው እሺ። መጽሐፍን ማንበብም እንደማትችል ታውቂያለሽ። ደደብ የሱካር በሽተኛ የሚጠቀመውን መድኃኒት ራሱ የማታ ደንቆሮ እኮ ናት። ሪከርድ ተደርጎ እኳ አይቻልም። ሁለት ደግሞ እች ልጅ አወቅሻት? እችን ቆይ ላሳይሽ። እች ልጅ አወቅሻት? አዎ እቺ ማ እንትና እኮ ናት። እቺ በቀደምታ ቲቪዋ ላይ የሆነ አስቀያሚ አፕ ጭና የወጣባት የተዋረደች እንደምታረግ ስለተናገርበደእቺ እንደምታረግ ታውቂያለሽ። እቺ እንደምታረግ ታውቂያለሽ። ልክ አየሩ ቀዝቀዝ ሲልባት ቂጥ ስለሌላት ወደኋላ አጠር ያለ ነገር ትለብስና ከፊት ለፊት ሆና እንደ ውሻ እንትን ትላለች። ታውቂያለሽ፣ የሆነ ስሪያ እንደ አማረው ውሻ እንቅስቃሴ ትጀምራለች። ልክ ሆዋልሁል ምንድን ነው ግን እንደዚህ እንዴ እናንተ፣ ይሄ ፊልተር ለካ ጉድ ነው እንዴ! እንዴ ለካ እንደዚህ ያሳምራ! እንዴ! ፊልተር በእውነት የሆነ ጊዜ እኮ የሆነ ፎቶ ወጥቶባት ነበር። እስኪ ከሮማን ጋር የምትግባቢ ከሆነ ተቀበያት። የሆነ እንዲህ ጥርሷን ግጥጥ ብሎ ምናምን ነገር ገንባሩ እዚህ ድረስ ይው፣ እዚህ ድረስ ከኋላ፣ ዲቦራ፣ ከኋላ የቂጧ ስንጥቅ ውስጥ ፀጉሯ ገብቷል። እዚህ ድረስ ሄዷል ፀጉሯ እዚህ ድረስ ነው ያለው። አለ አንድ ልጅ አለኝ ብላ ኢንተርቪ ስታደርግ እኔ ለጊፍት ብዬ ማለት ነው። ወይዘሮ ቤታ አንቺ የሽንት ቤት እማቶ እንጂ ልጅ ልጄ ላይ እስከመጠፍ ለእኔ ልጄ ቀይ መስመር ናት። እንኳን አንቺን አለላ ሸርሙጣ ቀርቶ ማለት ነው። ብሄርን አለምን እገለብጣታሉ በምላስ ማለት ነው። በምላስ ሸር የምትታወቂ ምንም አባሽ። የአዋሳ ልጅ እኮ ነኝ። አሳ በምላሴ ጠብሼ የሸጥኩ ነኝ። ኦኬ ስድብ ስለተውኩኝ ስድብ የባለጌው ስለሆነ እንጂ ማለት ነው። አሁን ግን እኔ ሳልነካሽ ዲቦራ ሊዝቢያናት ብዬ ራሱ ቲቪ ላይ ታየው ስለተናገሩት ትላንትና አፍሽን ከፍተሻው ልጄ ላይ መተሻው። ኦኬ አንቺ የዕድር ኩባያ እችን የምታክ ጉቶ እችን እኮ የምታክለው አረንደ ቁጭ ብትይ ነው የሚሻለሽ። ቁጭ በይ አንቺ የዕድር ኩባያ፣ አንቺ የጣሊያን ኮዳ። ሲንዝሮ ሲንዝሮ ኮነሽ ሰላም ሁለቱም ትውልድ ገዳዮች ናቸው። ተብናፍም ያችም ትውልድ ገዳዮች ናቸው። ከነዚህ ምንም የተማርነው ነገር የለም። ያችም ቂጧን እና ጡቷን ጥላ ትመጣለች፣ ጊፍት ትለምናለች። ለሊቱ ሙሉ ቀን ትተኛለች፣ ለሊት ቃጢራ ታድራለች፣ ጊፍት ስትለምን። አሁን ጠሮባታል። እድሜ ለልዕልቲ፣ በጣም ነው የምናመሰግንሽ። ሰርተው እንዲበሉ አድርገሻቸዋል። ቤታ ልጅሽ ትሆናለች የምትለው አርጌታ ጎበዝ ናት። ይሄ ተደብቆ ሽማግሌዎች ግፍት የሚሰጡትን አዋርዳለች የልጆቻቸውን ደም የሚገብሩትን ጎበዝ ናት። እኔ በእውነት እኔንም ብትልሳይ ልእልቲ ማለት ነው በእውነት ጎበዝ ናት። ምክንያቱም ተደብቀው ትዳራቸው ያለ የሚጎጠብጡትን ማለት ነው ልእልቲ ማርያም ጎበዝ ናት። ልእልቲ ጀግናን ማለት እኔ ልእልቲን ብዙ ግን ቤታ እኔ እንደ አንቺ ሽንት ቤት አለም። አንቺ እኮ ይጠቀምብሽ ሽንት ቤት መድፊያ ነሽ። አንቺ በቃ ቆሻሻ መድፊያ ሽንት ቤት ነሽ። ቤታ እኔ ባኔ እየተጠቀመብኝ የሚጠቀምብኝ አለ። ልጅ እንወልዳንን እናሳድጋለን። ይሁ አሁን አርግዣለሁ። ምን አባሽ ሰላም ከፓኪስታን ይሆና ከፓኪስታን የሚሆና ከምንም የሚሆኑ ግፍት ጠሮባቸው ማለት ነው። የሚበሉት ሚልሱት በቃ ላይክ ሰውን ለመብላት ነው። አሁን እንደዚህ አሰፍስፎ እየጠበቁ ያሉት ሰው ፌቢ ፌቢ፣ የሁለታችንም እንትን ናት ፌቢ። ትላንትና ዲቦራ ከቲቪ ላይ ታየው ኖርማል ነው ብላ ይሄ ሊዝቢያኖችን ማበረታታት ግብረ ሰዶብን እቃወማለሁ እየተናገርኩኝ ማለት ነው። ከዛ በኋላ ዩቱብ ላይ እኔ ያልከተላትም ዩቱብ ላይ ቤታ ተብያዋች ሰርጀሪያ ማለት ነው ልጄ አልቀረቻትም። ለልጆች ጡጦ የታባሽታል። የኔ የባሌ ደሞዝ ማለት ነው ዘር ማንዘሮችሽን ያስተዳድራል። ዘር ማንዘሮችሽን የሚያስተዳድር ነው ባሌ፣ ገንዘቡ ደሞዙ ማለት ነው። አንቺ ቅንቅና ባሌ የባሌ ድምፅ ለምን አባሽ ፈለግሽ? ለምን አባሽ ፈለግሽ? አንቺ ይሄ ስለማያረካሽ አይደለም ቲክቶክ ላይ የወጣሽ ከማንም ጋር የምትዝለከለኪው ዝልቅልቅ እኔ እኮ ቁጭ ብዬ አዳር ሙሉ እንዳንቺ ስለምን አላድርም እኮ ስለምን አላድርም። ደክሞኝ በላቤ በላቤ የምተዳደር ነው ኦኬ። የት አባሽ ልጄን ታቂና? ልጄን የመናገር ሞራል ከየት አመጣሽ? ያ ቆሻሻ አባትሽ ያ ቆሻሻ አባትሽ ወልዶ ያሳደገሽ ባለጌ ስለሆነ እኮ ነው ልጅ ላይ የምትሄጂው። እግዚአብሔር አምላክ ማለት ነው በልጄ ስለመጣሽ ማህፀንሽን ይዝጋው፣ የልጅ ፍሬ አትያንች። ምክንያቱም ብዙ ጊዜ ግለሰብ ሲያቀጥሽ ልጅ ላይ ነው የምትሄጂው። እግዚአብሔር ልጅ ይንሳሻል እንጂ ማፀንሽን ይዝጋው። መቼም አቶ ደግሞ ሰርጀሪያም ደግሞ ገና ሳትወልጀር የተበያየርሽው ሰርጀሪ መጀመሪያ ወልዳ ነው ሴት ነች ሲበቃት ነው የምትቆራረሰው። ምን አባሽ ልጅ ላይ ማከራሽን እኮ ማለት ብሎ አቃተሽ እኮ እንደዚህ ነው የምትቆሚው። እንኳን ማለት ነው እንደዚህ ከወገቧ በላይ ማለት ነው ወደ ጎን ናት ከወገቧ በላይ ሪኮ የገረመኝ አርባ ኪስ ያለው ሱሪ ለብሳ ነው በዚህ ሙቀት። አርባ ኪስ ሰው እንዴት አርባ ኪስ ያለው ሱሪ ለብስ ይመጣል በዚህ ሙቀት። ሰመርና ዊንተርና አይለይ። ከአንገት በላይ ይሻልሻል። እናቱ ምን ነገርሽ። ከአንገት በላይ ይሻልሻል። ደግሞ ሆዷ እያበጠ ነው፣ አይተሽዋል። ሰላም ሆዷ እኮ እያበጠ ነው። ቁስሉ አመርቅዟል መሰለኝ፣ አልደረቀ። የሆነ ነገር ግን ሆ የተከመረ ነገር አለ። እኔ እንኳን ሆ ስድስት ወር ነብሰጡ እንደዚህ አልተከምረ። እግዚአብሔር የሆነ ዱቡታት ቆሟል እንዳለ ተምብርቶ በታት ቆሟል አይተል እንዳለ። መውለድ መታደል ነው። ቢያድልሽማ ወልደሽ ትስሚ ነበረ፣ ቤታ አላደለሽማ። አንቺን ያደነሽ ማለት ነው። አንቺን ያደነሽ ድፍን አምስት አመት ሲያቅርሽ ይሸናብሻል። መጠቀሚያ ነሽ፣ አንቺ መጠቀሚያ ሽንት ቤት ነሽ። አሁን ደግሞ ተበያይደሽም ማለት ነው። እንዴት ነው የምትወልጁው? ተበያይደሻል እኮ በቃ በዚህ በመርፌ ተበያይደሻ። ግንባርሽን ተሰራሽ። ለቲክቶክ ያላደረግሽው ጥረት የለም። ኮንፊደንስ መጀመሪያ ልሽ፣ ኮንፊደንስ ይኖርሽ አንቻም። ኮንፊደንስ የለሽ። በራስሽ ብትተማመኝ የሰራኝ እግዚአብሔር ትክክል ነው። እጁ ውብ ነው፣ በምስሉ ነው የሰራኝ ብለሽ በራስሽ የሰው ልጅ ኮንፊደንስ ከሌለው ማለት ነው ሁሌ እንድተሳቀቀ ነው የሚኖር። ኮንፊደንስ የለሽም አንቺም ሲጀመር ማለት ነው፣ ሰርጀሪም ተሰርተሽ ኮንፊደንስ እኮ የለሽም። መከረሽም እኮ አየሽ፣ ኮንፊደንስ ዜሮ። እግዚአብሔር ነው እኔ እንኳን በወርጬ መሬት ናክቶ እኮ እኔ ሰላም ማለት ነው። ምን አገባኝ ነ እንዴ እኔ ስሞት ሰላም ያቺ ሴክሲዋ ሰላም ቃቸው ያን የተባለ እኮ አይለቀስብኝ አይለቀስም ግን ማርግች ይላ በዛ ላይ ደግሞ የኔ እድሜ እየቆጠረ ነው የሚሄደው እንዳንቺ ወደ ታች ዝቅ እያለ የቤታ እድሜ እኮ ሁ ወደ ታች ነው እኔ ቲክቶክ ላይ ስመጭ ሀያ አምስት አመቴ ብለሽ ነው የመጣሽው ሰላሳ አመት ሆንሻል እኔ ሳቅ ኦኬ ሁላችሁን የካዳችሁ አሁን ዲቦራ እኔን አንቱ በቃ ለእናንተ እዚህ ቲክቶክ ላይ የወለደ ሁሉ አሩጊት ነው። እርሜ ጸጋ ነው። በጣም ነው ደስ የሚለኝ። አሁን ትልቅ ሰው ነኝ። ትልቅ ነኝ። እግዚአብሔር ይመስገን። ትልቅ ያደረገ መድኃኔ ዓለም ነው። በምሳጠጥ ልጆቻችሁን ለጊፍ ትብላችሁ። ልጆቻችሁን የምትክዱ ለምን? ጠይቃታለሁ ሪከርዳሸ ሞከ ለምን አባቱ ጠይቃታለች? እችን ርካሽ ማለት ነው፣ በጣም ነው እች ቆሻሻ። በልጄ እኮ ነው የመጣችው፣ ለልጇ ጡጦ። የታባቷ የኔ ልጅ አውቃት? እች ሰርጀሪያም፣ የታባሽ የኔ ልጅ አውቀሻት? የኔ ልጅ የታባሽ አውቀሻት? ልጄ ጋር ሄድሽ ግለሰብ ሲያቅታ ዘላ የምትሄደው ህጻናቶች ጋር ማፀንሽ። ደፈ ልጅ አይስጥሽ። ቤታ ኦኬ ያንቺ ሰርጀሪያም ሊዝ ቢያሮች እዚህ ተሰብስበዋል። ገረዶች ሄደሽ ዛ ሽንት ቤትሽን ፈክፍ። ምን አባሽ ለሰው ግርድና ትቆሚያለሽ? የመዳም ግርድና የበቃሽ ገረዶች ይህልሽ። የሰው ፎቶ ተሸክመው የሚዞሩት በሙሉ አህያ ናቸው። አህያ ናት። ጭነቷን ተሸክማ ሰው እስኪያራግፍላት ድረስ ተባለች ትሄዳለች። ልጄ ቀይ መስመር ናት። እች ባለጌ ወልዶ ባለጌ፣ የአባቷ ባለጌ ነው ያሳደጋት። ለጊፍት ብላ እናቷን የካደች እኮ ናት። አማርኛ እናንተ ዘገምተኞች ማለት ነው ሰላም የምትከተሉ ዘገምተኞች እንደው እናቴ አማራና ስትል የተቀበላችሁ ማለት ነው። እንደው ይሄ ቪዲዮ ምን ይላል? አማርኛ አትችሉም፣ ተርጉማችሁ ይሄ ይሄንን ነው እንግዲህ የዲቦራ ይታየው። ከኋላ እያወራች እያለ የብልግናው ነገር መጣ። ይሄንን አወግዛለሁ አልኩኝ ትናንት ቤቴን ከፍች። ከዛ በኋላ ዩቱብ ላይ አፏን ስከፍት ከበሽታ ሄዳለች፣ ቱቦ ተደቅኖላት ሄዳለች ብላ እቺ ቤታ ሰርጀሪ ነው የጀመረች ከዛ ሲያቅታት ልጄ ጋ ሄደች አንቺ ቆሻሻ ቲክቶክ ምንድነው ዩቱብ ላይ ተሳደቢ ባለጌ የራስሽን ነገር ክሬት ማድረግ አትችይማ ማሀይብ ነሽ በቃ ሰው ነው የምትሳደብ እኔን ግለሰብ ተሳደቢ ምን አባሽ ልጄ ጋ አስኬሄደሽ አስኬደሽ የት አባሽ ልጄ ልጄ አፏን የከፈተችው ማለት ነው እማየ አባዬ እያለሽ ነው አፏን የከፈተችው ሰላም እኔ አንዴ ልወጣ ስለሆን አንድ መልዕክት አንዴ አስተላልፍ ልወጣ። ይህ የሰው ፎቶ የሰው ፎቶ ተሸክመው የሚዞሩት በሙሉ አህያ ናቸው። አህያ የጫንሹን ጭነት ከበደኝ ሳይል ተሸክሞ አድርስ የተባለበት ቦታ ድረስ ይሄዳል። አንቺ እስከገፋሹ ድረስ እሱ ይሄዳል። በቃኝ ደከመኝ ብሎ አይወርድም። እነሱም እንደዛ ናቸው፣ አህያ ናቸው። ጭነታቸውን ጭነዋቸዋል፣ ፎቶዋቸውን አሸክመዋቸዋል፣ ይዞራሉ። ቢኮዝ ኖ ስተዲ ቢኮዝ አልተማሩም፣ አያነቡም፣ አይጽፉም። ምንም ጥሩ ፊውቸር ነገር አያዩ ሶ ምንድን ነው ያላቸው? አማራጭ የሆነ የፌመስን ፎቶ ይሸከማሉ። ለዛ ሰው ጠበቃ ጠበቃ ለመጫወት ይዞራሉ። የራሳቸው ላይ የቤታን ፎቶ ተሸክማችሁ ምዞር ውስጥ ተሳዳቢ ናችሁ። ቢኮስ ቤታ ጥሩ ምንም ነገር የላትም ከመሳደብ እና እናት ከመሳደብ፣ እናት አባት ከመሳደብ፣ ልጆችን ከመሳደብ በስተቀር ምንም መልካም ነገር የላትም። ገባችሁ? የሆነን ሰው ፎቶ ስትሸከሙ እኔ ያ ሰው ነኝ እንደማለት ነው ማሰብ ያለባችሁ። ፕሊስ ኦፕን ዮር ማይንድ ኤቭሪዋን፣ ማይንዳችሁን ክፈቱ፣ ራሳችሁን አታሰድቡ። የሰው ፎቶ ተሸካሚ ካየች ሰላም እናንተ አህዮች ናችሁ፣ ጭነታችሁን የተጫነችው አህዮች ናችሁ፣ ሂዱ፣ ከሌ ቤት ሂዱ ተብለው እኮ ነው የሚመጡት። በጉሩብ ታቀልሻ ሂዱ ቤት ሰላም ቤት ሲባሉ ጭነታቸውን ይሸከማሉ ይመጣሉ። አስቡ፣ ቤታ ማለት አሁን ያን የሚያክል ካርጎ ሱሪ በዛ ሙቀት የምትለብ ሴትዮ፣ ከእሷም እንደ የሚማሩት መዘነጥን ነው። መልካም ንግግር ነው ምንድን ነው በራሷ ኮንፊደንስ የሌላ ሴት ናት። ቀጥ ብላ እንኳን በጣም ግድግዳ የምትደገፍ ቁጠለ የምትይዝ ከኋላ ከጎና የምታይ ሴት ናት። ቢካ እናንተ የሆነ ሰው ስትከተሉ ለእናንተ የሚጠቅማችሁ ሰው የዛን ሰው ፎቶ ስታስቀምጡ በዛ ሰው ልትኮሩ ይገባል። እኔ ቤታ እግዚአብሔር ምስክሬ ነው፣ በጣም ነው የምሸማቀቅባት፣ በጣም ታስጠላኛለች። ቢኮስ ተሳዳቢ ናት። እናት አትለይም፣ አባት አትለይም፣ ልጅ አትለይም። ስትሳደብ ህጻን አዋቂ አትልም። የመጨረሻ የወረደች ቁሻሻ ናት። የሸገር የህዝብ ሽንት ቤት ናት። እነሱም እየጠፉ ነው፣ የሉም ቢኮስ ከተማ እየተስፋፋ ነው። ከተማ ላይ ያሉ የህዝብ ሽንት ቤቶች እየጠፉ ነው። ኮንዶሚኒየሞች እየተተኩ ነው። በአሁኑ ሰዓት ይኖ እሷ ማለት የዛኔ አንድ ሰላሳ አባወራ የሚጠቀምበት አንድ ሽንት ቤት ማለት ነው። አስበሽል አንድ ግቢ ሰላሳ አባወራ ነው የሚኖረው። እሷ ማለት እንደዛ ናት። ቀኑ ሙሉ ጠዋት ላይቭ ትገባለች። ቀኑ ሙሉ ቢጃማዋን ጠዋት ስትገባ በእጇ ይዛ ነው የምትገባው። ከዛ ሳትነሳ ሽንት ቤት ሳትገባ ቂጧን ሳትታጠብ ቢጃማዋን ቀይራ እዛው የሆን ነገር በማንኪያ ትላለች እዛው ውላ፣ በማግስቱ ከ24 ሰዓት በኋላ ወይ ከ74 ሰዓት በኋላ ስትነሽም ታገኛታለች። እና ቤታ ማለት እንደዛ ናት። የቤታ ፎቶ የምትሸከሙ ሰዎች እናንተ ላይፋችሁ ልክ እንደ ቤታ የቆሸሸ የገማ የሸተተ ነው። ቤታ ማለት ሰውን አትለይም ማለት፣ ይሄ ሰው እንኳን ታላቅ ነው ታናሽ ነው ብላ ሪስፔክት አታደርግም። ስትሳደብ እንኳን እሷ ማለት አህያ እናት በቃ ለእኔ እና አህዮችም ተረጋጉ የእሷን ፎቶ የምትሸከሙ እናንተ ጭነታችሁ የከበዳችሁ አህዮች ናችሁ። ቤታ የጫነቻችሁ አህዮች ናችሁ። ሂዱ እስከተባላችሁበት ቦታ ድረስ ትሄዳላችሁ። ስትላኩ ትላካላችሁ። በቃ እንደዛ። ሴም ላይክ በቃ አመሰግናለሁ። ወዳችኋለሁ። እኔ ዛሬ እድሉን ስላገኘሁ ደስ ብሎኛልም ነበረኝ። እነዚህን አያዎች አብሶ በደንብ አድርገሽ ነው የገለጥሻቸው። በራሳቸው ታብታብ ኮፒ ሊንክ አድርጉ። በራሳቸው ኮንፊደንስ በራሳቸው መልክ የሚያፍሩ ማህጊቦች እውነትም አህያዎች ናቸው። አህያዎች ስት ብለው በቃ የመዳም ቤት ግርድና ሳያንስሽ ድጋሚ ለሰው ገረድ የምትሆኝ ማለት ነው። ኦኬ ግለሰቦች ይጣላል። እናንተ ግን ማካከል ላይ ትቀራጩ ገረዶች ማለት ነው። እሺ እቺ ሴትዮ እኔን እንግዲህ አንቱ እያለች በአንቱነት በጣም